በዚህ ቲቪ በዓለም ዙሪያ ያላችሁ እጄ ላይ ቁልፍ ይዣለሁ። አሁን ሴጣን ዘግቶ የሄደውን እኔ በአንድ ስልጣን እከፍታለሁ። በተሰጠኝ በልጅነት ስልጣን እከፍታለሁ። የተዘጋ የቢዝነስ በር ይከፈት። የተዘጋ የበረከት በር ይከፈት። የተዘጋ የማህፀን በር ይከፈት። የተዘጋ የልጅ በር ይከፈት። የተዘጋ የመኪና በር ይከፈት። የተዘጋ የራስ በር ይከፈት። ቤት የሌለው ሰው ቤቱ ከፍቻለሁ። መኪና ለሚፈልግ መኪና ከፍቻለሁ። ሰይጣን ጤና ላይ ቈልፎ የኤዶም በር ከፍቻለሁ። አሜን ያለ ሰው ይሻገር። የተያዘ ነገራችሁ ይለቀቅ። የተገደበ ነገራችሁ ይለቀቅ። ኪሳራ ላይ በኢየሱስም ዘግቻለሁ። ፍሬያማነት ላይ ከፍቻለሁ። ጭንገፋ ላይ ዘግቻለሁ። ፍርያማነት ላይ ከፍቻለሁ። መካንነትን ዘግቻለሁ። መካንነትን በኢየሱስም ዘግቻለሁ። መካንነት ወደ ፍርያማነት ከፍቻለሁ። አንድ ሰው ጮ አሜን ይበላይ። አዲስ ነገር ላይ ከፍቻለሁ። እንግዳ ነገር ላይ ከፍቻለሁ። እስከኔ ከኔ ጋር አምስት ጊዜ ተከፈተ ሁለ ሶስት ክፈቱ፣ አራት የመጨረሻ አጠገባችሁ ያለውን ሰው ተከፈተ ብላችሁ አስነኮ፣ ተከፈተ ተከፈተ፣ አዲስ ነገር ተከፈተ፣ አዲስ ነገር ተከፈተ፣ አዲስ ነገር ተከፈተ፣ ተቀበል፣ ተከፈተ ተከፈተ። ዋቹ ከፍ አርጓው። የተዘጋ ነገር ምን አለ የተወሰደባችሁ ነገር ምን አለ? በኢየሱስ ስም በዚህ ውሃ ላይ ጸልያለሁ። ስኳር፣ ደም ብዛት፣ ኤች አይቪ፣ ካንሰር፣ የማዕጸን ህመም፣ ደም ካንሰር፣ የጨጓራ ካንሰር፣ የማዕጸን ካንሰር፣ የሳምባ ካንሰር፣ የአጥንት ካንሰር፣ የስኳር ህመም፣ የደም ብዛት ህመም፣ የነርቭ ህመም፣ የኩላሊት ህመም የሳምባ ህመም፣ የኪታሮት ህመም፣ የመካንነት ህመም፣ የጭንገፋ ህመም በኢየሱስም የጭንቅላት ህመም፣ የጎረሮ ህመም፣ የጡት ካንሰር፣ የጎረሮ ካንሰር፣ የማፀን ካንሰር የአንገት እጢ የቀለጠ ይሁን፣ የደርባ አጥንት በሽታ የቀለጠ ይሁን። ይዋ የኢየሱስ ደም የኸ ምርኳቹ ይመለስ። ምርኳቹ ይመለስ። በራቹ ይከፈት። ቀንበራቹ ይሰበር። የተያዘ ይለቀቅ። አዲስ ነገር የሆን እስቲ ከኔ ጋር ሰባት ጊዜ የኢየሱስ ደም፣ አ ሁለት፣ ሶስት፣ አራት አምስት ስድስት፣ የመጨረሻ ክፈቱ፣ ሲ ክፈቱ፣ ክፈቱ፣ ክፈቱ! ዋችሁ ከፍ አድርጉ፣ ከፍታችሁ ከፍ አሁን ዮ 950 ሰዎች የኪሳራቸው ምንጭ፣ የጭንገፋ ምንጭ፣ የበሽታ ምንጭ፣ የችግራቸው ምንጭ በኢየሱስም ይደርቃል። አይን ጨፈን አይን ጨፈን፣ ከፍ አድርጉ። ሶስት ጊዜ ኪሳራ ቆመ በሉ። አ ሁለ የመጨረሻ አጠገባችሁ ያለ ሰው ላይ ጭንቅላቱ ላይ ኪሳራ ቆመ ብላችሁ ጠብ አድርጉ። ኪሳራ ቆመ በሉት። ኪሳራ ቆመ። ይዛችሁ የመጣችሁት ቁልፍ ላይ ጠብ። ኪሳራ ቆመ